በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባርሲ ክርስቲያኖች ላይ የሚደርሰውን ጥቃት ካወገዙ በኋላ የጦር ጀነራሎቻቸውን እንዲሁም በርካታ ባለስልጣናትን ሰብስበው ይህንን ተናገሩ። ህዝቤን ከራዲካል ኢስላሚስት ግሩፕ ነጻ ካወጣሁ በኋላ ቀጥታ የማቀናው ወደ ኢትዮጵያ ነው፣ ያኔም ቀንና ማታ የውሃብያን ጽንፈኛ ለማጥፋት አበክሬ ስራለው ሲሉ በወጡት መረጃ በአሁኑ ሰዓት አክራሪዎችን አስደንግጧል። ኔታንያሁ ይህንን ለምን አሉ? መረጃውንስ ማንሰጣቸው እርምጃውንስ መቼ ይወስዳሉ? ዝርዘ

ማንም ያልጠበቀው ሪቮሉሽን በኦሮሚያ ወጣቶች በይፋ ተጀመረ። የአርሲ ጉዳይ የተረሳ ሲባል ዳግም ተቀጣጥሎ ላያበራ የተነሳ ይመስላል። እንደሚታወቀው በአርሲ የ60 ዓመት አዛውንት በታጣቂዎች ሕይወታቸው መቀጠፉን ተከትሎ የኦሮሚያ ወጣቶች በአደባባይ ወጥቶ ድምፃቸውን አሰምተዋል። ወጣቶቹ ምናሉ? መረጃዎችን ሰጣችኋለሁ። ሰዎችን እየጎዱ ያሉት ማሰብ የሚችሉ ሰዎች አሉ። እኔ ለምሳሌ ሽጉጥ አንስቼ ተኮስኩ፣ የሆነ ሰው መታው። ተኳሹ ለምን እንደምተኩስ ማንን ለመምታት እንደኩት ከተኮስኩ በኋላ ሰውየው ሲሞት ምን ጥቅም እንደማገኝ አውቃለሁ። በሌላ ዜና ዳንኤል ክብረት ጀሎቻቸውን ሰብስበው ያጋሩት ድብቅ ቪዲዮ በመጨረሻም በእጄ ገብቷል። ዳንኤል ክብረት ምናሉ አብረን የምናየው ይሆናል። በወገን ትግራይ ሰራዊት ዘይ ከአድላይ ዝኾነሉ ሰበር መረጃ ከወደ መቀለ ተሰምቷል። የጀነራል ታደሰ ወረደ ቢሮ በአርሚ 31 ወታደሮች መከበቡ ተሰምቷል። ከአካባቢው እንደተላከልን ቪዲዮ እንደሚያሳየው ከሆነ በርካታ ወታደሮች በመሀል አስፋልት ላይ እንደ ላውንቸር ዲሽቃና ብሬን ያሉ ትላልቅ መሳሪያዎችን ተሸክመው መሀል አስፋልት ላይ ሲጓዙም ጭምር ያሳያል። በመጨረሻ ም ትግራይን ትግራይን ዳግም ወደ ጦርነት ሰው ለመቀየር የደዋን ልጅም ለመማገድ የተነሱት አዛውንት የስልጣን ጥመኞች የታደሰ ወረደን ቢሮ እንደከበቡ የታወቀ ሲሆን ከቅርብ ሰዓታት በፊትም ህዝብ ድምፅ ወያኔ እናም ሌሎችንም ትላልቅ የተባሉ የዜና ውታሮች ቢሮዋቸውን በቁጥጥር ስር አውሏል። በጣም የሚያስደነግጡ ታዲያ ጄኔራል ታደሰ በጥይት መምታታቸው እየተነገረ ሲሆን ምን ያህል እውነት ነው? መረጃዎችን እንለውጣለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም በዘር እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁና ትርሱ ዳይ ወደላቱ ቪዲዮ ምንም እንኳን ነጠላ ለብሰን ባናስቀድስም በአውደ ምሕረቱ ሁሌም ባንገኝም፣ በአንጾምም፣ በኃጢአት የወደቅን ብንሆንን ከጠፍ ውስጥ በጎች መሀል ብንገኝም በእምነታችን ግን አንደራደርም። እምነታችን የደም ስራችን ነው። ወገኖች እምነታችን የደም ስራችን ነው። የደም ስር ከተቆረጠ ሞት ነው። ምንም ነገር የለውም። ከዛ መድኃኒት ልመድኃኒት የለውም። ቆመን እንደሆነ አንሽ አባታችን በአንድ ወቅት ይህንን ተናገሩ። እምነታችን የደም ስራችን ነው፣ የደም ስር ከተቆረጠ ቆመን መሄድ አንችልም ሲሉ የተናገሩ ሲሆን ዛሬም እንዳይናችን ብሌን የምንሳሳላት ለት ለት አንገታችን በሰይፍ የሚቆረጥባት ብሎም ለስደት የታደረግንባት የሐዋርያቱን እምነት ከሀገረ ኢትዮጵያ ለማጥፋት በርካታ አገራኞች ተነስተው ደም ስር ተብለ የተጠራቸውን ኦርቶዶክስን ቆርጠው ዳግም እንዳትነሳ አድርገው ለማጥፋት የሚከጅሉ በርካታ አካላት አሉ። ይህንንም ለበርካታ ጊዜያት ሞከሩ። አንዴ ሲኖዶስ ሲከፍሉ በሌላ ጊዜ አርሲ በሻሸመኔ በሌሎችም ስፍራዎች በተደራጀ መንገድ ማተብ ለማስበጠስ ቢሮጡም ጀግናው የተዋሕዶ ወጣት ከማቴ በፊት አንገቴን እያለ ሰማዕትነትን እንዲቀበል ተደርጓል። ዛሬም ትለፋላችሁ ትረክማላችሁ እንጂ ኦርቶዶክስ መቼም ላትጠፋ መሰረቷን ክርስቶስን አድርጋለች። በምስራቅ አርሲ የስልሳ ዓመት አባት ተገደሉ። በምስራቅ አርሲ ሀገረ ስብከት መርቲ ወረዳ በሚገኝ በአንድ ቀበሌ የ60 ዓመቱ አቶ ጌታውን ገብረ መድኅን ትላንት ማታ ሁለት ሰዓት መገደላቸው ተነግሯል። ገዳዮቹ ነፍስ ከማጥፋትም በተጨማሪ ከብቶችና ንብረቶቻቸውንም መዝረፋቸው ነው የተገለጸው።

በመጨረሻም ከእስራኤል ኢምባሲ ወጥቶ ለኒታንያሁ ለኔታንያሁ በተላከ አስቸኳይና አሳሳቢ ደብዳቤ ምክንያት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦር ጀነራሎቻቸውን ብሎም ባለሥልጣናቱን እንዲሁም የኢትዮጵያን ክርስቲያን አባላትን በማሰባሰብ ውይይት ካደረጉ በኋላ ይህንን ተናግሯል። የክርስቲያን ጥላቱ ሁሉም ሙስሊም ባይሆንም ጽንፈኛና ክራሮች ናቸው። እነሱ ሲበዛ ርሬ የምነ የሚያውቁ አውሮዎች ናቸው። በኢትዮጵያ ክርስቲያኖች ክብራቸው እየተገፈፈ እየተጠቁም ይገኛሉ። በቅርቡ ሀገሬን ከእነዚህ ራዲካል ስላሚስት ግሩፕ ነፃ ከወጡኝ በኋላም ቀጥታ የምጓዘው ወደ አፍሪካ ሀገር ወደ ኢትዮጵያ ነው። በዚያ ሰዓትም እያንዳንዷን ሰዓትና ቀን ሳምንታት ያልመሰልቸት በውን የሰራለሁኝ በማለት ባርሲ ሀገር ስብከት ስር ለሚያልቁ ክርስቲያኖች የያዘ መግለጫን በመውጣት በቅርቡ አጥፊዎች የእጃችሁን ታገኛላችሁ ሲልም ማስጠንቅቋል። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ትክክለኛውን ፍርድ ከሆነ ፍቅር ብቻው ምንም ማያደረግም ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። እባክህ እየተባለ ንጹሃን ዜጋን የሚገድል ኃይል ካለ

ኑሩ ማለት ቅንጦት፣ አትግደሉን ማለት ፖለቲካ የሆነባት አገር። በምስራቅ አርሲ ሀገረ ስብከት መርቲ ወረዳ በሚገኝ በአንድ ቀበሌ የ60 ዓመቱ አቶ ጌታሁን ገብረ መድህን ህይወት በታጣቂዎች ሊቀጠፍ ችሏል። ከዛ በተጨማሪም አጥፊዎቹ የኦርቶዶክሲያኑን ከብቶች እየነዱ ጫካ መግባታቸውም ተሰምቷል። ታዲያ የበአጋ ታላቅ አዛውንት ላይ የተፈጸመው ጥቃት በአሁኑ ሰዓት በመላው ኦሮሚያ ክልል ወጣቶቹን ያስነሳ ሲሆን፣ ህዝቡም ግልብጥ ብሎ መውጣት ድርጊቱን አውግዞታል። ከዚህ በተጨማሪም የኦሮሚያ ጀግና ወጣቶች ዛሬም አደባባይ በመውጣት በማተቡ ምክንያት በእምነቱ ሳቢያ ማን መሞት የለበትም ፍትህን እንፈልጋለን ሲሉ መጮ አስፈሪ እንቅስቃሴን በይፋስ ጀምሯል። በወገን ትግራይ ሰራዊት እዚ ከአድላይ ዝኮነሉ ንካሊእ ግልፂ ዘይኸውን ሰበር መረጃ ከወደ መቀለ ተሰምቷል። የጀነራል ታደሰ ወረደ ቢሮ በአርሚ 31 ወታደሮች መከበቡ ተሰምቷል። ከአካባቢው እንደተላከልን ቪዲዮ እንደሚያሳየው ከሆነ በርካታ ወታደሮች በመሀል አስፋልት ላይ እንደ ላውንቸር ዲሽቃና ብሬን ያሉ ትላልቅ መሳሪያዎችን ተሸክመው መሃል አስፋልት ላይ ሲጓዙም ጭምር ያሳያል። በቪዲዮ እንደምትመለከት ግጭት ጠማቂዎች በስተርጅና በትረስልጣን ለመጨበጡ ወጣትን የሚያስጨርሱ የትግራይ ፖለቲከኞች ትግራይን ዳግም ወደ ጦርነት አውድማ ለመቀየር ሩጫን ጀምሯል። በዚህም በልጅ አልፈት የቆሰለ አንጀተው ያለጋገመውን እናት ዳግም ልጇን ለመንጠቅ ቋምጦ የተነሱ ይመስላል። ታዲያ ዛሬ በተደረገ ልዩ ኦፕሬሽን የትግራይ አርሚ ታደሰ ወረደን ቢሮ መግበብ፣ እንዲሁም የተለያዩ ዜና አውታሮችን እነ ድምፂ ወያነ ትግራይ፣ ሌሎችንም በእጃቸው አስገብቷል። በዚህም ታዲያ ጄኔራል ታደሰ ወረደ ተመቱ ተብሎ የሚወራው እንዳያሰት መሆኑን ለማረጋገጥ ያለው የመረጃው ምንጭ የጀነራል ታደሰ ዘብ ጠባቂ። ሰዎችን እየጎዱ ያሉት ማሰብ የሚችሉ ሰዎች አሉ። እኔ ለምሳሌ ሽጉጥ አንስቼ ተኮስኩ፣ የሆነ ሰው መታው። እኔ ተኳሹ ለምን እንደምተኮስ ማንን ለመምታት እንደኩ፣ ከተኮስኩ በኋላ ሰውየው ሲሞት ምን ጥቅም እንደማገኝ አውቃለሁ። ይሁዳው ዳንኤል ክብረት፣ ለዚያም ነው ኦርቶዶክስ ላይ ዳግም ጦርነት ከፍተ የምታስተጉሰው ሰው የሚሰጥና የምታገኘውን ጥቅም በማስላት ይህ እጅግ በጣም ያሳዝናል። ቤተ ክርስቲያን ከእጇ በልቶና ጠጥቶ ባደገ ልጇ ዳግም እንዲ ስትነከስ መመልከት የምርም ልብ ይሰብራል። ይሁዳ ራሱን ከዋርያት ጋር መሳስሎ ቁጭ ብሎ ካበቃ በኋላ ስልጣን፣ ገንዘብ የሚባሉ ነገሮች ከይሁድ ሲመጣለት ጌታውን በሰላሳ ዲናር አሳልፎ ሊሸጥ ችሏል። ዛሬም በቤተ ክርስቲያን ከአባ ተሸፍነው መግባት ሲኖሩ የነበሩ ዛሬ ስልጣን ሲሰጣቸው የሚሰጣቸው ገንዘብ ላቅስል ይሁዳን መስለው ቁጭ ይላሉ። ፈጣሪ ከእንደዚህ አይነት አስመሳይ ሰዎች ይሰውራችሁ። የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ አሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር መረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ይነካችሁ። በሰላም በቸር ቤጥና ቆዩልኝ። ይመቻችሁ።